ማንንም አትመኑ። ማንንም አትመኑ። ማንንም ኢቨን ቤት አንዳንድ ጊዜ ሰውን ስታምን ለሰው ብለህ ሕይወትን ኢቨን መስዋዕት እያደረግህ ብዙ ሰዎች የማይገባው ሰው አለ እና እዚህ ዓለም ላይ በቃ ክዳ የማትክድህ ሰው ካለች እናትህ እናት ብቻች። አሁን አባት ስለ አባት ፍቅር ብዙ አላውቅም፣ በልጅነት ስለሞተ ስለ አባት ነገር ብዙ አላውቅም። እኔ ግን እዚህ ዓለም ላይ ክዳ ልትክድህ ሀይል ማችለው እናትህ ና እናት ብቻች። እናትህ ስላችሁ ደግሞ የወለደች እናትህ በቃ አምጣ ቀን እንዲህ ሶስት ቀን አራት ቀን ሁለት ቀን ምጥ ይዟት ከወደዋ ያወጣች እናት ብቻ ነች፣ የማትክድ ሌላ ሁሉ ይክዳል። ወንድም፣ አጎት፣ ቤክሰጠ ሁሉም ሰው ብሪቲንግ አለም ላይ ያለው ሰው ይክዳል። እና እኛ ሰው ሁሉም ነገር ካለፈው በኋላ ስለሚገባ ነው አንዳንድ ጊዜ እኛ በእኛ ምስል አለ እኛ ላክ በእኛ ሀገር ማለት ነው በትግርኛ ነው ስለው እና ካብዚ ወለድ ካየው ዝጠለም ሲዝ ወለድ ካየው ይጠለም ይባላል። ካልከው ከምትክድ የወለድ ከውን ብትክድ ይሻላል እንደ ማለት ነው። እና በቃላችሁ ጽም ሁል ጊዜ ገንዘብ ተራፊ ነው። ገንዘብ ይመጣል ይሄዳል። ቃል ግን ቃል ነው። እል ጊዜ እና እኔ ስለ ገንዘብ ምናምን አያመኝም። ማርያምን ምን እንደሆንኩኝ በቃ ምንም ገንዘብ አያመኝም በጭራሽ። ኢቭን እኔ እራሱ አንዳንድ ጊዜ በጣም ቸገሮኝ ምናምን ምናምን ያለው መቶ ብርም ብትኖረኝ ከኔ የበለጠ የቸገረ ሰው ካገኘሁ እሰጥሃለሁ እረጣለሁ። እኔ ራሱ የሌለኝ ማርያ ነው እና ከዛ ደግሞ እንደዛ ብለህም ይሁን ላርገ በምታምነው ሰው ካለሱ ሰው እንደሌለ እያሰብ ኑረ አድገህ መከታ ይሆነኛል የምትለው ሰው ሲከዳ በጣም በጣም ነው የሚያመው። እና ለራሳችሁ ኑ ማለት ለራሳችሁ ለራሳችሁ ሁሉም ቃላፊ፣ ሁሉም እኛ ሀበሻ ህዝብ ላይ ያረክ ብታደርግ አትመሰገን። በቃ ለምን አይነን፣ ሁለት አይነን አጥፍተ ብትሰጠው ለራሱ አያመሰግንም። ከምስጋና የሚባል ነገር የለም። እኔ አይደለም በችግሬ ልቆመልኝ ሰው መቶ ብር መቶ ብርን ካሊክስ ብሎ በችግሬ የሰጠኝ ሰው አረሱ ነበር። ይፍር አደለም እስከ በህይወት ደረጃ የተያዘ ሰው በህይወት ደረጃ ላይ የምወድቅበት ሰዓት ላይ መቶ እጄን ያነሳኝ ሰው ልረሳ ማለት ነው። እና አብዛኛው ጊዜ መጥፎ ነገር ሲመጣ ፈጣሪ ሊያስተምርክ ነው። በቃ ሁሉ ሁሉ ነገር ማለት ነው። በጣም ፈጣሪ ሊያስተምርህ ነው፣ ሌላ አይደለም። አሁን እኔ እንደዛ ነው የምልህ የሆን ችግር ምናምን ሲገጥበኝ በቃ ኦኬ ፈጣሪ ሊያስተምርኝ ስለፈለገ ነው ምናምን ነው የምለው። ግን ከሁሉ ነገር የሚያማው ነገር መከዳት እኮ አለ። በቃ ትካዳለህ፣ ትከዳለህ፣ ከጓደኛ ጋር፣ ከሌላ ጋር፣ ከፍቅረኛ ጋር ትከካዳለህ ያለ ነው በአለም ላይ ማለት ነው። ግን አላ በቃ ቁሚ ይክደኛል ብለህ አልመህ አስበህ የማታውቀው ሰው ሲክድ በጣም ነው የሚያመው። በጣም እና አንዳንድ ጊዜ ጨውቅ ብለህ ሰው የማታወራው ነገሮችን አሉ። በቃ መደበቅ የምትፈልግበት ነገር ማለት ነው። ለራስ ተደብቀ እንድትይዘው የምትፈልጓቸው ነገሮች አሉ። እና ከኔ ተማ ከኔ፣ እኔ በደረሰብኝ ነገር እንድትማሩ የምትፈልጉ ለራሳችሁ ኖሩ። በቃ ለራሳችሁ ኑሩ። እናንተ በሁለት እግራችሁ ሳትቆሙ ለሌላ ሰው ስታደርጉ አይሆንም። በቃ ለራስህ ካልቆም፣ መጀመሪያ ራስህ በሁለት እግር ካልቆም ለሌላ ሰው ምንም ብታደርግም ባታደርግም ለውጥ የለውም። ነገ በዛ እጃውን እጄ ነው የሚነግስ ምንም አያገባውም። በቃ እና ለራሳችሁ ኑሩ። ለራሳችሁ ስሩ። ሁሉ በቃ ለሁሉም ነገር ከኔ በላይ አልነበረም ለሰው የሚል ለሰው ለተቸገረ ለቤት ሰዎች ለእንትን ለእንትን ከኔ በላይ እንደዛ አልነበርም። ሁሉ ግን ኃላፊ አግዳሚ መጀመሪያ ለራስ ለራስን እቆማለን። ለራስህ ካልቆም እግርህ ላይ የማይደርሰው ሰው ለራሱ ነው የሚነቀ ይጠበቃል ያንተን የገረጣ ቢን የማይደርስ ሰው ለራሱ ነው ትን የሚሰብ የሚያንቋሸሸ ምናምን እና እኔ ሞት አያስፈራኝም። ማርያምን በቃ በጨራሽ ሞት አልፈራም ሞት አልፈራም። ያ ሞት ስለማልፈራ ነው እኔ በአስራ አምስት በአስራ ስድስት አመት ባህርን ኤርትራን ያነቋርጭ የመጣሁት ማለት ነው። በህይወትን የሚያስፈራኝ ነገር ካለ ጥልመት ነው። በቃ ሰው ሲከዳ ክዳት ነው የሚያስፈራኝ። በቃ በህይወት የምጠላው ነገር ከሞትን በላይ የማዩ በቃ መከዳትን ነው። እኔ ፈጣሪ የሚመስገን ወድቄ አልቀርም። እማላለው ሰራለው። በትርፍ ሰዓት የቲክታ ገባለው ጫወታለሁ ከኔ ወደ ነበርኩበት ላይፍ እመለሳለሁ። ምንም የሚቀይረኝ የሚገድበኝ ነገርም የለም። ግን ሁል ጊዜ ለዘላለም የማይወጣ ቂ ትቶ ሚሄድ ደግሞ በጣም ነው የሚያስጠላ። እኔ የእኔ ተከታዮች የኔ ፋሚሊያን ነገር ለመክራችሁ የሚፈልግ ለሰው እንዳታስቀዩ፣ ያስቀይሟችሁ እነሱ ይካዷችሁ። በቃ ሰው ሲክድ ሰው ስትገፋ በሰው ስትጠላ ምናምን ነው አሪፍ ማርያም ጠብቅ፣ ራስህ ለሰው እንዲህ መመካት የለብህም፣ የለብን ነው። እኔ ላይክ ታዩኛላችሁ፣ እያያችሁ መሆኑን ስለገባኝ ነው። እኔም አውራ ወድቄ አልቀርም። እኔ እነሳለው፣ እሰራለው፣ እማራለው። በአጭር ጊዜ ደግሞ ተነስቼ ወደ ነበርኩበት ነገር እመለሳለሁ። ላይክ እንደ ሌላኛው ሀበሻ እኔ ውድቅ ያልቀርም። ይሄ እንዳለቀስኩ ላይክ እንደ ሌላው ሀበሻ ይ ይ ምናምን እያልኩ እያለቅሱ አልመጣም እና በጣም ጠንካራ ልጅ ነኝ። በጣም ጠንካራ ልጅ ነኝ። እኔ በጣም ጠንካራ ሀበሻ ነኝ። ኢቨን ኢቨን እኔ በዱላ እየተቀጠቀጥኩኝ የመጣሁት በካርቶሽ የሚባሉት ቱቦ፣ የጋዝ ማስተላለፊያ ምግብ የሚሰራበት ጋዝ አለ። በዛ ዱላ እየተደበደብኩ ነው የመጣሁት። ይ ጠንካራኝ እንደዚህ አይነት ነገሮች ላይ ምንም አይመስለኝ፣ አልፈዋል። ሰው አንድ ሰው የተሻለ ደረጃ ላይ ሆነ አንተ የኔ የምትላቸው ሰዎችን ምቃ ያለ እነሱ ህይወት እንደሌለ የምታስባቸው ሰዎችን እነሱ ተደስተው ለማየት ነው የምትፈልገው ግን በአንጻሩን በእንዲባል በተቃራኒው እነሱ ናቸው አንደኛ በቃ ሊጡ ሊሆ ሁሉን ነገር በቃ የተቻላቸውን አድርገው ሊጡ ሎ የሚሞክሩት አንዳንድ ጊዜ ዝም ዝም ዝም ዝም መፍትሄ አይሆንም። በጣም ከባድ ነው። ዝም መፍትሄ አይሆንም፣ ግን መወሰንም ጥሩ ነው። አንዳንድ ጊዜ አልችልም ማለትም እኔ ማርያም አሁን አሁን በተለይ ምን አለ አልችልም ብ ኖሮ የምልበት ጊዜ አለ። ምን አለ በቃ አልችልም፣ በቃ ይህን ነገር አልችልም፣ አይሆንም ብል ኖሮ እንደዚህ እንዲህ ሆንኩኝ ነበር የምልበት ጊዜ አለ እና ተማሩ፣ ከኔ ተማሩ። ሰው አትመኑ፣ ሰው አትመኑ፣ በቃ ሰው አትመኑ፣ ማንንም አትመኑ፣ በቃ ማንንም አትመኑ፣ ማንንም ኢቨን ቤተሰቦቻችን አትመኑ። ኦኬ፣ ውደዷቸው፣ አፍቅሯቸው፣ የተቻላችሁ ነገር አድርጉላቸው ግን አትመኑ። በቃ በዚህ ዘመን ማንም የሚታመን ሰው የለም። የሆነ ነገር ስትፈልጉ በራሳችን በራሳችን ማድረግ ጀምሩ። ራሳችን በራሳችን ማድረግ ቻሉ። የሰውን ተደግፋችሁ እንደዚህ አርጉልኝ፣ እንደዚህ አርጉ፣ እንደዚህ አርጉ፣ አትመኑ። ራሳቸው አርጉት ምንም ነገር ሩቅ አገር ብትሆኑም ቢገድባቸው የሆነ ነገር ራሳችሁን አድርጉት። በቃ ነው በቃ ራሳችሁን በራሳችሁ አርጉት። አብዛኛው ሀበሻ ይሄ ሆምለስ የሚሆነው የሚያብደው ምናምን በእንደ እንደዚህ አይነት ነገሮች ነው፣ ጭንቅላቱ የሚነካው ሁሉ ነገር አብዶ ሆስፒታል የሚገባው በየመንገዱ ድራግ እየሳበ መጠጥ እየጠጣ በየመንገዱ የሚንከባለ ምናምን፣ ከእንደዚህ አይነት በቃ ከልብ በላይ ሰው አምኖ ሲከዷቸው እንደዚህ የሚሆኑት እና ይሄ ሁሉ ለምን እናንተ እዚህ ትገባላችሁ? እኔ ግቡ እያልኩ ሳይሆን ግን ያልገባችሁም አሁን በአሁንም ልት- የምታስቡትኝ ነገር ካለ እንድታቋርጡ፣ በቃ ራሳችሁን በራሳችሁ ማድረግ ቻለው። የሆነ ነገር ልታደረጉ ከፈለጋችሁ ኦኬ፣ በዚህ ጊዜ እኔ ራሴ እሄዳለሁ፣ ራሴ አደርገዋለሁ። ወይም ደግሞ በእኔ በሚሄድበት ጊዜ ራሴ አይኔ እያየው ነው ማድረገው ማለት አለባችሁ። ምን ማለት ነው? እኔ ባይደዊ አታቁኝ፣ ማሪያ፣ እኔ ለራሴ ከሆነ ማለት ነው ለራሴ እኔ ኢቨን ካንሰርን ቢይዘኝም እዚህ መጥቼ እራራት አልጠየቃችሁም። እናት ማወቅ አለባች። ካንሰር ቢይዘኝ ማለት አደል የሚቀላል ችግር የሚፈታ ማለት ነው። ታም ራሱ በባናቴ ስተክል መጥቼ እዚህ ላይ ቢለርዱኝ አለ እርዳታ ፈልገን ምናምን እያል ካለው ግማት አንጥንብ ማይም እኔ ተማር ተማር እያልኩ ነው። በቃ እኔ እየደረሰብኝን እንዳይደርስብ ተማር ነው። እኔ የደረሰብኝ ራሴ ስለማቀው ነው አንዳንድ ጊዜ ይህን ሁሉ ሳደርግ ለራሴ ከራሴ ቀንሼ በቀን አንድ ጊዜ እየበላው ሁሉም ነገር ያደረግኩትኝ ስካድን ስላመመኝ በእኔ የደረሰ በማንም እንዲደርስ ለማልፈልግ ነው። እዚህ መጥቼ ይወራል። አፌን እኮ ልዘጋ እችላለሁ። ማንም የሚያስገድደኝ የለም። ግን በቃ ሰው አትመኑ፣ ራሳችን በራሳችን ማድረግ ቻሉ። በቃ ሰውን አትመኑ። ይህንም ብቻ ነው ልመክራችን ፈለ። ሰው ሰው አይታመንም። በቃ ማርያምን ከሌላው ተቃላችሁ። ግን ከሌላው ከሌላው ይህ ጓደኛችሁ ላይ ጓደኛ ብዙ አይነት ጓደኛ አለ። ግን አንድ ጓደኛ የልብ የምትለው ሰው ይሻላል። በቃ አሁን በአሁን ጊዜ ኦፍኮርስ ታማኝ ጓደኛ የለም። ግን ባወራም ባወራም ባወራም ሊያወጣ ሊወጣልኝ አልቻለም እኮ ማርያም ሰው ሁሉም ሰው በቃ ሞኝ እንደሆንክ ካየ ሁሉም ሊጠቀምበት የሚፈልገው ሞኝ ሞኝ ሆነን ካዩ። በቃ እኔ እኮ አንዳንድ ጊዜ እኮ ግርም ይለኛል ማርያም ምን አይነት እርግማን ቢኖረኝ ነው ይህ ሁሉ ነገር ሌላ የሚደርሰሉ ና በአንደኛ ወግ እንደመሳሰብ ግን ፈጣሪ ስለሚያስተምሩ ሊያስተምሩኝ ስለፈለገ ነው

ለአወራ ስለማልፈልግ ነው። ላይክ በጣም መጥፎ ነገር ስለሆነ ነው እና ዲፕል ገብቼ ማውራት አልፈልግም ግን በትንሹም ተምራቸዋል የተስፋ አድርጋለሁ። ማለት ማርያምን እኔ ላይክ ከዚህ ነገር እንትን ነው እኮ። ማርያምን እኔ ላይክ እንትን ነው ፈጣሪ መስገን እንኳን ሞት ሆኖ አልመጣ በሽታ ሆኖ አልመጣ ምናምን እንጂ ሌላውን ነገር ሁሉ ይፈታል። ግን ከህግህም ላይ በቃ ዩኖ አንዳንድ ጊዜ ዝም ብለህ ልታልፈማችን ነገሮች አሉ። በቃ ኢቨን ተኝተህ ላስ ይቆረቁረሃል። በቃ ልተኛችልም ልትበላ ስትል አንገትህን ያንቀሃል። ከብር በላይ ቃል ነው የሚያምናይ በቃ። ሰው ሲከራኝ ያመኛል። ማለት ብር አያመኝም። እናቴቱም ብር ከማንም በላይ አይቼዋለሁ ላይ ብር ይመጣል ይጠፋል። እና ስለ ብር አይደለም፣ ግን ቃል በጣም እንትን ነው። እናቴቱም በህይወት ለመጀመሪያ ጊዜ አይደለም ነው ስቃል ብዙ ጊዜ ተገኝቻሉ በብር ማለት፣ ብዙ ብር ከድሮም ጀምሮ ማለት በቃ ከትንሽ በቃ በትንሽ ልጅ እኔ አለን ማለት ግን በትንሽ ትንሽ ልጅ ያለው ለራሱ ሱቅ ምናምን ስንላክ ለሚጫወት ያዙልኝ ምላቸው ነብሩ ይክዱኛል። መች ሰጠ ነው አቅቋለሁ። ግን ከዛ በላይ የሚያመኝ ነገር ሚ ከብር በላይ ላይ ቃል በቃ ቃል ነው የሚያመኝ። አንዳንድ ጊዜ ወደ የምታደርገው አለ አንደኛ ወደ አንዳንድ ጊዜ ደግሞ ቃል ተገብቶል የምታደርገዎች ነገሮች አሉ። ወደ የምታደርገው ነገር አያመ የፈልገው ጨርስ ነው። ይህ በቃል የሚመጣ ነገር ግን በጣም የሚያስጠል እና ለዘላለም ደግሞ ማድረሳው ነገር ነው። ጠባሳ ትቶ ነው የሚሄደው። የሆነ ነገር ባየ ቁጥር አ ይሄንን ትላል። የሆነ ነገር ባየ ቁጥር ተማሩ ተማሩ ተማሩ።